ለአስርት ዓመታት የሩሲያ የዲፕሎማሲ ራስ ሆነ የቆዩት ነባሩ ዲፕሎማት ሰርጌ ላቭሮቭ አሉባልታውን ያስነሳባቸው በባለፈው ዕሮብ የሩሲያ ብሔራዊ ደህንነት ምክር ቤት ስብሰባ ላይ ባለመገኘታቸውና ከ12 ቀን በኋላ ህዳር 13 በደቡብ አፍሪቃ ጆሐንስበርግ በሚጀመረው የመሪዎች ስብሰባ ላይ የሚካፈለውን የሩሲያ የልኡካን ቡድን እንደማይመሩ መታወቁ ነበረ። በዚህም የተነሳ የፊታችን መጋቢት ወር ሰባ አምስተኛ ዓመታቸውን የሚይዙት አንጋፋውና ስመጥር ዲፕሎማት ሰርጌ ላቭሮቭ በባለፈው ጊዜ የትራምፕ ፑቲን የታቀደም የቡዳፔሽት ስብሰባን ለማቀናጀት ከአሜሪካ አቻቸው ማርኮ ሩቢዮ ጋር በስልክ ባወሩበት ወቅት ያበላሹት ነገር ሳይኖር እንዳልቀረና ይህም በተራው በፕሬዚደንት ቭላዲሚር ፑቲን ወደ ጎን እንዲጎሰሙ ሳያደርጋቸው አልቀረም በሚል ታምኖ ነበረ። በእርግጥ ሁለቱ ውጭ ጉዳይ ሚኒስትሮች በቡዳፔሽቱ የታቀደ ስብሰባ ላይ ሁለቱ መሪዎች አንዳች የጋራ ውል ሊያደርሳቸው የሚችል የጋራ አጀንዳ ፍለጋ ያደረጉት ውይይት ተስፋ አስቆራጭ በመሆኑ ፕሬዚደንት ትራምፕ የሚያጓጓ ነገር የለውም በማለት ስብሰባውን መሰረዛቸው አይዘነጋም። የብሔራዊ ደህንነት ምክር ቤት ሊቀመንበር ፕሬዝደንት ቭላዲሚር ፑቲን በመሩት የረቡዕ ስብሰባ ሩሲያ የፕሬዝደንት ትራምፕን የኒኩሌር መሣሪያ ሙከራ ይቀጥል ውሳኔን ተከትሎም ያለውን ተጨባጭ ሁኔታ በማጥናቱና በመተንተን አገሪቱ የራሷን የኒኩሌር ግንባታና ሙከራ መጀመር የምትችልበት ሁኔታ እንዲጤን ያስገነዘበ ስብሰባ ነበረ። ውጭ ጉዳይ ሚኒስትር ላቭሮቭ ደግሞ የምክር ቤቱ ቋሚ አባል እንደመሆናቸው በዚህ ዕለት አለመገኘታቸው የተጠበቀ አልነበረም። ከዚህ ሁሉ በኋላ ትናንት እሑድ አርአኤ ኖቮስቲ ለተሰኘው የሩሲያ ዜና አገልግሎት ቃለ ምልልስ በመስጠት በነባሩ ቦታቸው ላይ መጽናታቸውን ያረጋገጡት ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ የሩሲያን ሕጋዊ ጥቅሞችና የግጭቱን ሥረ መሠረት ሳይፈቱ ጦርነቱን ለመፍታት እንደማይቻል አስገንዝበዋል። ከአሜሪካ ጋር የሚደረገው ውይይትም እኛ በፈለግነው ፍጥነት ባይጓዝም እየተካሄደ ነው ሲሉ ገልጸው ከአሜሪካዊ አቻቸው ማርኮ ሩቢዮ ጋር በአካል ተገናኝተው ለመነጋገር ዝግጁ መሆናቸውን አስታውቀዋል።